ሰላም ያደርግና፣ እንዴት ናቸው ቤተሰቦች? ደህና ናችሁ ወይ? መጥቼ ያለው በስንት ጊዜ መጣሁ። እና ፈ እንዴት ናቸው? እስኪ ግንባር የሚሸፈን ፈላፍ። ደህና ናችሁ? እንዴት ናቸው ውድ ያገሬች? እንግዲህ በትናንትና ዕለት ሳይፉ ላይ እኔ ያየሁት ልክ ጥሰ ያደርገው ነው ነግሬያቸው ነበር። ከመጀመሪያ ነግሬያቸዋለሁ። እኔ ያልሰማችሁ ምን እንጂ እኔ ነግሬያቸዋለሁ። መልእክተኛው ማለት ከዚህ በፊት ሲያወራ ስለሰማሁት ፕሮፌሽናል እግር ኳስ ተጫዋች ነኝ ብሏል። ለምን አለሙ ቢጫ የሚባለው ሰውዬ ያኔ አለሙ ቢጫ የሚባለው ሰውዬ ማን የሚባለው ልጅ ነው የተሰበሰበበትን ብር በልቶ ከዛ እኔ ብቻ ነኝ ወይ? ሁሉም እርዳታ ላይ የሚሰራ ሰው እንደዚህ ያደርጋል ምናምን ሞባይል ቤት ከፍተው ምናምን ነገር አለ ማለት ነው። በዚህ የተነሳሱ እንግዲህ፣ ከእርዳታ ውስጥ ሞባይል ቤት ያለኝ እኔ የሚመለከተው እኔ። ደግሞ የማንንም ብር አልበላሁም፣ የማንንም ብር የምበላሁም አይደለሁም። ይሄ በቃ የእርዳታ ሰው ነኝ፣ የሰዎችን ሳቅ የምፈልግ ሰው ነኝ አለ። ከዚህ ሁሉ ሳቅ ጀርባ ከዚህ ሁሉ እሳት ጀርባ ያለውን አይታችኋል አይደል? መልክተኛው እና ባላደራ። አንድ ነገር ልንገራችሁ ደግሞ አንዳንዶች አላችሁ፣ ተምራችሁ እንዳልተማረ የምትሆኑ ደሞ አሜሪካን ተቀምጣችሁ መልክተኛው ባላደራና ይሄ ብር የበላው ሶስቱም አንድ አይነት ሰው ናችሁ ብላችሁ መግለጫ ከጠበቃ ጀምሮ መግለጫ ስትሰጡ ነበር። እንደገና ደግሞ ያ ቁጥር ዘጠና አራት መጨረሻው ቁጥር የባላደራው ሲወጣ በጥሩ ኮለር ሲወጣ ስሙ የሚወጣው የባላደራ ነው ብላችሁ ነበር ማለት ነው። እና በጣም ረዥም ሰዓት ወይም ደ አልጨረስኩትም፣ ጊዜም ስላልነበረ አልጨረስኩትም። መጨረሱ ይሻል ነበር ለትምታኔ እንዲረዳ። ግን ጫፉን እንደሰማሁት እና ጫፉ ላይ እንደቀመስኩት ምንድን ነው የሚለው ሶስቱም አንድ አይነቶች ናቸው። እሺ፣ ይኸው መልክተኛ ወጣ ወጣ መልክተኛ ከዛ በኋላ የመልክተኛው የሀገር ፎቶዎች አጨናነቁት የሀገር ፎቶዎች ሚዲያውን አጨናነቁት እሺ ዛሬስ ምን አላችሁ አሁንም ሌባ ላይ አላችሁ እኮ አሁንም ሌባ ላይ ያላችሁ ሌባ ላይ የተቀመጣችሁ አላችሁ አሁንም ማለት ነው ከእንደገና ደግሞ ምንድን ነው ያሉት ሰውየው ከሀምሳ ሺህ ብሩ በኋላ ተቀየሩ ከሀምሳ ሺህ ብሩ በኋላ በሁለተኛው ፕሮግራም የተቀየሩ ያ የተቀየሩት ስለምንድን ነው? የዛኑ ሰዓት እሳቸው የዛኑ ሰዓት ሀምሳ ሺህ ብሩ ሲሰጣቸው ነው የተቀየሩት። ደነበጡ። መጀመሪያም እኮ ሀያ ሺህ ብር ሲሰጣቸው ነበር ያስደሰታቸው አደል? ያንንም አተው ስለነበር የገባላቸውን አምስት ሳንቲም ሳያስቀሩ ሰጥተው፣ እሚህ ሰውዬ ሀምሳ ሺህ ብር ሲመጣላቸው ላይ ደሰቱ ነው እንዴ። ከዛ በኋላ ያላቸውን አቋም ሰውየው ቀየሩ ብለው እኮ ሁለት ሆኖ ትንታኔ ሁሉ ይሰጣሉ ማለት ነው። ከወደማ አሜሪካ ሸገር ኢንፎ ሸገር ቆይ ኢትዮ ኢንፎ ላይ መሰረት ስትሰራ ምንትና ምናምን ሲሰሩ በጣም አሪፍ እየሄደላቸው ነበር። አሁን ደንበኛ አጡ መሰለኝ የሆነ ያልሆነውን ነው የሚያቀርቡት። ማለት ያልተጣራ ትልቅ ትልቅ እንትን ላይ ትልቅ ሚዲያ ላይ ያልተጣራ መረጃ ማቅረብ ተገቢ ነው ብዬ አላስብም። ምክንያቱም በብዙ ከማማዝናት ዘር ጀምሮ ከናሩት ሩት በጣም የሚታሳዩ ነልጅ የሆነ ሩት ከናሩት መፈለግ ጀምሮ በጣም ብዙ ስራ የተሰራበት ነው። ኢንፎ ማለት ቀላል ሚዲያ አይደለም። ሶስት ሚሊዮን መግባት የነበረበትም ነው። አሁን ግን ሰባት መቶ ነው ስምንት መቶ ምናምን ላይ ቆሞ ያልተጣራ መረጃ ነው የሚያቀርበው ማለት ነው። እንደዚህ አይነት ትልቅ ሚዲያ በዚህ ልክ ወርዶ እንደዚህ አይነት መረጃ ማቅረብ አልነበረበትም። ነገሮችን አጣጥቶ ረጋ ብሎ ራሱን እኮ ማግኘት ራሱ ይችላል ማለት ትልቅ ሚዲያ ነው፣ ቀላል አይደለም። ወደኋላ ቀረ እንጂ በፊት እንደ ሮጠ ቢሆን ኖሮ ይሄ ሚዲያ ከነ አቤል ብርሃኑ ምንም አይተናነስም ነበር። በኋላ ላይ ግን ሰው በመቀያየር ሚዲያው ወደ ታች እየወረገ ሄደ። አሁን ሰባ ስምንት መቶ ይሁን ሰባ መቶ ሺህ ሰብስክራይብ አለ። እና እይታው አሁን በፊት በነ ኤልያስ ኤልያስ ደግነት መሰረት በዙ ሲሰሩበት እንደነበረው አይደለም። አሁን አሁን እራሱ የሸገር ኢንፎ ባለቤት የኢትዮ ኢንፎ ባለቤት ነው የሚሰራው። ሸገር ኢንፎ ደግሞ እሷ ከሌላ ሰው ጋር እየሰራች ነው ማለት ነው። ሸገር ኢንፎ ፕላስ ብላ ሌላ ደግሞ ኢትዮ እየሰራች ነው እና በዚህ አሁን በኢትዮ ኢንፎ ሚዲያ እንደዚህ አይነት የወረደ የተልከሰከተኛ እስኪ ለምንለቃቅማት ሳንቲም ብለን የሆነ ያልሆነውን ነገር እናቅር መጠነም አልመጠነም፣ ሰው መቶ፣ ስለማያየን ስለማያየን የፈለግነውን እናቅር። ታማኝ ግን ታማኝ መረጃ ምንጮች በዚህ በዚህ ልክ ሲወርዱ ማየት በጣም ነው የሚያስጠላው ነገር። በዚህ ልክ ሲወርዱ ማየት ታማኝ መረጃ ምንጮች ከምንላቸው እንግዲህ አንዱ ነው ፎ ማለት ዛሬ ደግሞ እንደዚህ አይነት ነገር ሳየው በጣም እንትን አልኩኝ ማለት ነው። እና ትናንት መልክተኛው እንግዲህ አይ አሁን የሚደበቅ ሌባ ጭበርባሪ ተብሎ ተወረደበት። እሱ ምንድን ነው ያለኝ አንዱ ተሸሚዛቸውም ተሻካቸውም የሁለቱም ይለያያል ብዬ ላልኩት ይህን ያህል ብር? ከሰው ማጭበርበር በርበር የለመደ መኪና መቀየር እና ሸሚዝ መቀየር ያቅፈዋሉ ይሉዋሉ። እና ተሳለቀብኝ። እኔ እንደዛ ማለት አይደለም። ይሄ በቃ መታወቂያቸው ነው የነሱ ሎጎቸው ነው። ሎጎ ደግሞ ይለያያል፣ በየቀኑ አይቀያየርም። ያወቅንባቸው እነሱን የምናቃቸው አንዱ ጥቁር ጃኬት አንዱ ነጭ ጃኬት በማድረግ ነው። በተረፈ ተክለ ሰውነታቸው እኔ ቁመት እንትም ስለማይለኝ አጭር የሆኑ ረዥም የሆኑ ባናቅም ግን ተክለ ሰውነታቸው ከኋላ አንድ አይነት ነው እነዚህ ሰዎች። ስለዚህ በዚህ ልክ ደግሞ በዚህ ልክ ምን እያልኩ ጠፋብኝ። በዚህ ልክ ወርደው የሰው ገንዘብ አይበሉ አይበሉ በዚህ ልክ የሰጡትን መልሰው አይቀበሉም። እንደዚህ የምታስቡ እራሳችሁ ሰጥታችሁ የምትቀበሉ አይነት ሰዎች ናችሁ፣ እና እራሳችሁን መፈተሽ ይገባችኋል። መኪና የቀያየሩ እነዚህ የተሰለጠኑ የተደራጁ ሌቦች አይደሉም። በመኪና የሚዘርፉት እና ለማንኛውም አያችሁት ሸበላውን። እኔ ቀይ ነበር የጠበኩት፣ ግን መልክተኛውን ቀይ ነበር የጠበኩት፣ ቀይ ቆንጆ ረዥም። አሁን ደግሞ ሲወጣ ምን ሆነ ፀይም ቆንጆ ረዥም ትህትና ያለው የሚዲያ ሰው ለራሱ አድሚ ፕሮፌሽናል ተጫዋች ስፖርተኛ ጥሩ አቋም ያለው ሰውየው። የዛን ቀን ምን ሲሉ ነበር? የዛን ቀን ምን ሲሉ ነበር? በቃ እሳቸውን እኮ እሱ ተረድቷቸዋል። ተረድቷቸዋል። በቃ ካላቸው ተስፋ የተነሳ ነው። በዛ ላይ ደግሞ አገኛለሁ ብሎ ያ ሁሉ ብር ተበልተው ምንም ከዛ ውጭ ሊሆኑ አይችሉም ብሎ እሳቸውን እሱ ተረድቷቸዋል። መጀመሪያ ሰውየው ለራሱ እኔ ሲመጡ በነገራችን ላይ ቲክቶክ ላይ አልገባውም። ሰሞኑን ምንድነው የሚያፈዘኝ? ግን እኔ ራሱ ቲክቶክ ላይ አልገባው ዩቲዩብ ላይ አልገባው። ዩቲዩብን እኮ ተውኩት አይደል? አርባ ስምንት ቀን ምናምን ተብዬ ነበር። አሁን ስምንት ቀን አስራ አምስት ቀን አልተነሳ። እስትራክ የተላከብኝ አስራ አምስት ቀን አልተነሳ መቶ ዶላር ራሱ አልሞላም ማለት ነው። ዝነብይ ትች ከዛ ደግሞ አንዱ አድሴንስ አንዱ አድሴንስ ተበላሸብኝ። ከየት የት እንዳገናኘውት አላውቅም። አሁን በእርግጥ እንትናይ እንትን እንትናላለ። ወይኔ ትግስት ድካምሽ መተሽ ታዛጊያለሽ እንዴ! ገባ ገባ፣ በሉ የሞላ የሞላ የሞላ አንድ ሰው የሞላ የሞላ አንድ ሰው አንድ ሰው የሞላ ለተቀማጭ ሰማይ ቅርቡ ነው አለች ሴትዮዋ። ማለት ነው ለተቀማጭ ሰማይ ቅርቡ ነው። እኔ እስካሁን ለምን አልገባም፣ እስካሁን ለምን አልገባም፣ እስካሁን ለምን አልገባም እያልኩ ማለት ነው ምን አገበኩ መሰላችሁ? ከዚህ በፊት የዛሬ አራት ዓመት ሜዳው ላይ እንዳለ እንዲተጡ ተደርጎበታል ማለት ነው። ቴራዞና የሚባለው ወይስ ጡብ ነው ወይስ ኮብልስቶን የሚባለው አላቀ ግቢው ተነጥፏል ተነጥፏል ብቻ። የተነጠፈበት ላይ እኔ ደግሞ አፈራ አመጣው አደረኩኝና ና ከእንደገና ጡባ መጣው እንደዚህ ያደረኩኝ ገደብኩት። ልክ እንደ መደብ ሰራሁኝ። እንደ መደብ እንዲያርጌ ሰራሁኝ። እንዲህ እንደ መደብ ሰራሁኝ። ከዛ በላይ ላይ አፈራ መጣ መጣው መጣውና ዳር እና ዳርም የቆሻሻ ኪስ አምጥቼ ሰነጠኩኝና እና ዳር እና ዳሩን አፈራኩበት አፈሩ እንትን እያለ ወደዚህ ወደ በዚህ በእንትኑ ስር እንዳይወጣ ማለት ነው። በጥሁ ስር እንዳይወጣ አፈር አደረኩበት ማለት ነው። ከዛ አፈሩን አመጣው ደራረኩ ደራረኩኝና ና እዚያ በር ደግሞ የሚሸጥ ስተኒት ነው ምናምን የሚባላለ ጥቁር አፈር ማዳበሪያ ምናምን ምናምን ነገር። ከዛ እሱን አመጣው ቀላጋኩኝና ና እንቁላላስ እንትን የእንቁላል ቅርፊት ታጠራቅም ነበረ። እሱን ክስክስክስ አደረግኩኝና መልሼ እዛ ከአፈር ቀላቀልኩኝ። ይሄ ሽንኩርት፣ ቲማቲም ምናምን የአትክልት ውጤቶች በጠቅላላ እነዚህ ተቆራጠው የሚጣሉት እንዳለ ከዛው ስር አደረግኩኝ ማለት ነው። ከዛ ተብላላ ምርጥ ማዳበሪያ ሆነ። ማዳበሪያ ሁሉ ሳርቼለት ማለት ነው። ይሄ እነዚህ ብርቱካን፣ ሙዝ የትክልቶች ምናምን

ማን ትትይ ጀርጀር ከትይ ዘርቺ በአንድ መደብ በአንድ ቺን በመታከል መደብ ማለት ነው። ከዛ ጀርጀር ሚዛን አመት ተጠቀምበት። ከዛ በኋላ እዛ ላይ እንትን ይሄ ሮማን ሮማን ተበላሽቶ ጥዬው ነበረ። ያ ሮማን አፈራ ማለት ነው። ያ ሮማን አፈራ ዛፍ ሆነ። ይሄ ደግሞ ምንድን ነው? ጁስ ዘንድ ነው። የህንድ ቴምር፣ የህንድ ቴምር፣ የህንድ ቴምር እሱን አደረግኩኝ፣ እሸትሉ ከዛ እሱን አደረግኩ እሱን በቀለ በቃ። ይዘን ቃሪያ፣ ቲማቲም ምናምን ያን የግል ገበሬን እና በረከት ገበሬን አያቸው ነበረ። እና ጊዜም ነበረኝ በብዛት ደግሞ ትምህርትም ዝግ ስለሆነ ሰዎች አይኖሩም ከመቀመጥ እያልኩኝ ያንን ይሰራ ነበረና። አራት አመት ሆኖ ያንን ስሰራ አራት አመት ሆኖ፣ ኢትዮጵያ ሲሄድ ኢትዮጵያ ሄጂ ነበር። የዛሬ ሁለት አመት አካባቢ ሲሄድ የሁለት አመት እንግዲህ ዛፉ የሁለት አመት ሆኖ ሄጂ ነበር። አጠር ያለ ነበር ነው ሄጂ ነበር ኢትዮጵያ። ከዛ ከኢትዮጵያ ስመለስ የስጋ መጥረሻ ምናምን ምናምን ነበረ። እነሱ ደራቀው፣ ያልደራረቁት አየሩ ቀዝቀዛ ስለሆነ ያልደራረቁት ዛፎቹ ካፍተውልኝ ነበር እነሱ እዚያ ቅዝቃዜ ሲመጣ ድባብ ደመና ወደ መሬት ስለሚወርድ ውሃ ባይጠጣም እንኳን አትክልቱ የመቆየት እንትን አለ። ያ ርርም የሚያደርገው ፀሐይ ስለሌለ ማለት ነው። የዚህ ሀገር ቅዝቃዜ ነው ይባል እንግዲህ። ጠዋት ላይ ወደ ምርድር ዳመናው ይወርዳል። ዳመናው ወደ ምድር ይወርዳል እና ያዳመና አትክልቶቹ አትክልቶቹን እንትን ይላቸዋል እንደ ውሃ ይሆናቸዋል። ስለዚህ በኋላ ፀሐይም ደግሞ ርር ያለ ስላልሆነ ልክ እንደ ኢትዮጵያ ኖርማል ፀሐይ ስለሆነ ምንም አያደርገውም። ኢትዮጵያ ሁለት ወር ከሀያ ቀን ቆይቼ ስመጣ የደረቀብኝ የስጋ መጥበሻ ብቻ ነው። ዝነሪ መቆጋ ውድኛ ቢፈንጭ ዘርች እንትን ብዬ ነበር ተክዬ ነበረ። ከዛ አሁን ከመጣው እንግዲህ ሁለት ዓመት ሊሆነኝ ትንሽ ይቀረኛል። ይሄ ገና ከመሄጄ ራሱ ገና ጥር ነው የሄድኩት። የካቲት መጋቢት፣ የዘን መጣ ጥር፣ የካቲት፣ መጋቢት፣ መጋቢት ነው የመጣሁት ማለት ነው። እና አሁን እስካሁን ድረስ ነበረ። ሰሞኑ ቤታችን ውስጥ ፕሮግራም ስላለ ለዛ ቤቱ ግቢው፣ ምናምን እየተመሳሳ ይተነሳሳ ምናምን ነው። ከዚህ በፊት እዚህ ጋር ከጀርባ አድርጌ ነበረ እና እቃዎቹ ከጀርባ አድርጌ ነበር። እዚህ ጋር ክፍል የሚሰራ ሆነ እና ተነሱ። ሲነሱ በጣም የአገር አምና የሰራኋቸው በተለይ ባልዲዎች በጣም የአገር ባልዲ አፈር እንትን ብሎ ወስጄ ቀነስኩ። ፀሐይ ስለሆነ አትክልቱ ደርቆ ስለነበረ ወስጄ ቀነስኩኝ እና አትክልት ለምንድነው ያሉትን ብቻ አስቀረሁ። ወደ ሃያ ሰላሳ ባልዲ ይሆናል እንትን ያልኩት የደፋሁት ማለት ነው አፈሩ እያሳዘኝ ግን አትክልት አትክልቱ ላይ ነው እንትን ውጭ አውጥቼ አይደለም፣ ውጭ አውጥቼ አትክልት ላይ ነው የደፋሁት እንጂ ውጭ ሜዳ ላይ አልደፋሁም እና እዚህም ግቢ ውስጥ ለአትክልት ተብሎ የተዘጋጀ ቦታ እሱ ጋር ደፋሁኝ እና ባሌዎቹ ሰብስቤ ግማሾቹን ጣልኩኝ፣ ግማሾቹን ድንገት እያስቀመጥኩ አሁንም አለ። ሲደርቅ አትክልቱ ለምለም ሆኖ ያምርና ደስ ይላል፣ አረንጓዴ ነገር በኋላ ሲደርቅ ግን ቆሻሻ ነው የሚሆነው እና አሁን የቀረኝ ትንሽ ባሌዎች ናቸው። እነሱ ደግሞ አላቸው አትክልት የደረቅ ደግሞ አምና ይሄን ጊዜ አዝመሪ ነው ፍሬውን በዝቼ ተክዬ ቆንጆ ሆኖልኝ ነበር። እና እሱ ደግሞ በአሁኑ እንትን ደረቅ ደረቀ። አሁን የሱ የደራረቀውት ምናምን ባሌዎች አሉ እሱ መደፍ አለው። ከዛ የተወሰነ ባሌዎች ይቀሩኛል እና ይሄን መደብ የሰራሁትን ምን አደረገች መሰላቸው ሴትየዋ ዛፍ ሆኗል፣ እኮ የኔን ቁመት አክሏል። የኔን ቁመት ያከለ ሶስት ዛፍ እዛ ላይ ያለ ማለት ነው። ወንዳ መጣችን ያልችለውም፣ አምና ልናነሳው ነው ያልችለውም፣ ብያ ወደ ውጪ ልናወጣው ማለት ነው። ከዛ ቦታ ስለሚፈልግ ከቤትም ጥግ ላይ ስለሆነ የተደረገው እኔም ተሰምቶኛል ማለት እኔ ላቲንሽ ነገር እንደዚህ ዛፍ ይሆናል ብዬሽ አላሰብኩም ነበር። እነዚህ ወቅት ለወቅት ነበር ያረኩት ግን እንደው የዛሬ አራት ዓመት ያለኝ ጉልበት እና አሁን ያለኝን ጉልበት አሰብኩት። ያንን ሁሉ አሁን ይሄን በሁለት ቀን ጨረስኩት። እንደውም ራሴን ራሱ ወደ እዚህ እምብርቴ ውስጥ ራሱ አሙኛል ማለት ነው። እንዲህ ባሊውን ያነሳሁበት በባሊ በባሊ እያረኩኝ ነው። በሁለት ባሊ ያስቀመጥኩና በአካፋ እያፈዝኩ እያፈዝኩ ከዛ በመግፊ ያለ በሱ እየወሰድኩኝ ውጭ ላይ ቃል እንትን አልኩት። አትክልት ጓደፋት ለምስል ሆነ አፈሩ ስኖኝ ነው አትክልት ላይ የገለበጥኩት እና ሳየው ሰውየው ዛፉን ወስዶ ሌላ ቦታ ተክሎታል ብርቱካን ሎሚ ሁሉ ነበረኝ ማለት ነው። እና በአሁኑ ደግሞ እኔ እዚህ አራት ዓመት ሆኖኛል። እና የተሻለ ነገር ካገኘሁ አይታወቅም፣ እንደ እግዚአብሔር ፈቃድ ያው ሰው ለላ ከአገራችን ስንወጣ የተሻለ ነገር አይደል እዚህም የተሻለ ነገር አይን የማያሻሽ አይነት ነገር ካገኝ ነው። መቼም ቆሻሻ አይነት እያል ሄድም እና በዛውም ሰበብ ሆነልኝ። ዛሬና ከትናንት ወዲያ ከትናንት ወዲያ ወዲያ ነው ከትናንት ወዲያ ወዲያ ነው ቅዳሜ ዕለት እንጂ ቅዳሜ ዕለት ከትናንት ወዲያ ወዲያ ነው አይደል የሚባለው፣ ትናንትና ዛሬ ሰኞ አይደል እንዴ? ኮይ ዛሬ ሰኞ አይደል እንዴ? ላለፈኛ ቀን ግን እንዴት ነው የሚወጣው? እስ ሁለተኛ ቅዳሜ ዕለት ግማሽን ጀምርኩ፣ ቤት ውስጥ ሰው የለም ነበረና ከዛ ተውኩት። ትናንት ደግሞ የሆነ ስራ ነበረብኝ ክ ትናንተሁድ ከዛ ዛሬ ወሬ ራሱ አለመማር ከኢትዮጵያ ኢትዮጵያ ሲደወልልኝ ቆይ ይህንንማ ሳልጨርስ ቆሻሻይም ቆሻሻይን ሳላነሳልኩኝና እንግዲህ ደክሞኝ ዛሬ ስመላለስ ምናልኩት አመሳሳሁን ጨረስኩኝ። አሁን የቀሩኝ የባለዎቹ ናቸው። እነሱ ብዙን ጊዜ የአንድ ቀን ስራ ናቸው። ይሄ ነበረው የስበአል ሀሳብ የሆነብኝ ይሄኛው ነበረ ቁም ነገር። ይሄ ሀሳብ ሆኖብ ነበረ። እንዲ ሰው ቤት እንትን ሳጠፋ ዛፉ እያለ ችግር የለም ዛፉ ስለሚሸፍ ነው ማለት ነው። የዛፉ አሁን እዛ ጋር ሰውየው ክስር ሁሉ ተቆርጦ ነው ሄደ። ስሩራሱ ተበጥሶ ነው ወደ ቤት ውስጥ ገብቷል እና ዛፉ እያለ ቢሆን እንኳን ችግር የለውም። ዛፉ ስለሚያምር ግን፣ ዛፉ ከተነሳ በኋላ አመደ ተሰቶ የሰው መሬት ላይ አስባችሁታል። አሸዋው ደፋር እኮልኝነት አሁን በሰው ቤት እንደ ቤት ሲያደርገኝ፣ በሰው ቤት ግን ተዝናናሁበት፣ ጊዜ አሳለፍኩበት፣ ደስ ይል ነበረ። ከዛ ቤት ነገ የሄዱበት ጓሳ ጠጣ፣ ጠዋትና ማታ ጓሳ በዛ ላይ ናናዎቹ ከፍ ሲሉ ሽታቸው አራት ዓመት መጠቀም ቀላሉ እንደ አሁን ራሱ በባል ቆይ ናና አለኝ እና በባል ላይ ያረጋለ ብ ረሳው ተጋጋሪ ወይም ሰነፍኩ ዘንድሮ ብቻ ነው ናና የደረቀብኝ እንጂ ሶስቱንም አመት ናና አልደረቀብኝም። በሀይል እንኳን ባይሆን ትንሽ ትንሽ ነበር። አሁን ዘንድሮ ግን ናና ደረቀብኝ። ናና ደረቀ። ናና ምንም ውጥታ አላለም። ድርቅ አላት

ቤተሰብ ገባ ገባ እያላችሁ እንጂ ነገሩ አርብ የገባው ነኝ እንዴ? ለካ ከአርብ በኋላ አልገባሁም። አርብን የገባሁት ቅዳሜ እንዴት አልገባውም? ታልገባው ቅዳሜ እኮ እረፍት ነበር ነበርኩኝ። እንዴት እንዳልገባው ለራሱ አላውቅም፣ ለምን ቅዳሜ እንዳልገባሁ